ሰላሙ አሌይኩም ወረህመቱላሂ ወበረካቱ። ዛሬ በሀጃ ሲኒቫል ሕክምና የምንሰጣቸውን አገልግሎቶች ለማስተላለፍ ነው። በተለይ ስለ ሲሕር፣ ስለ ሐሰድ የተለያዩ ገለጻዎች እናደርጋለሁ እንሻአላህ። ሌላው በማእከላችን ክንታሪችን ጨምሮ የተለያዩ ሕክምናዎች እንሰጣለን። እና ዛሬ ላቀርብላችሁ የፈለኩት ስለ ሲህር አጠቃላይ መረጃ ነው። ሲህር በሚበላ እና በሚጠጣ፣ በልብስ፣ በስልክ በተለያዩ መንገዶች ይላካል። እነዚህ የሲህር አይነቶች ሲላኩ እንዳላላካቸው የሰው ልጆችን ያው ለመጉዳት በሚፈልግበት ሁኔታ ተደርጎ ነው የሚላኩት እና ሲር የተበላ ሲሕር ለምሳሌ በሆድ ላይ የመንቀሳቀስ ባህር ያለው የተበላ ሲሕር ሁሉ ላይ በጣም ከፍተኛ እንቅስቃሴ ያደርጋል፣ ይራራጣል ወይ ደግሞ በአንድ በኩል ደርቆ የማስቸገር በጣም ከፍተኛ ሕመም የመሰማት ምልክት ያሳያል። ሌላው መውለድ እንዳይችሉ በጣፈንታቸውን ለመውሰድ ለመገልበጥ የተደረገ ሲሕር ዓይነት ደግሞ ማሕፀን ላይ ተቀምጦ ሲሕሩ ወይም ሐሰድ ሊሆን ይችላል። ማህጸን ላይ ይቀመጥና እንዳይረግዝ ያደርጋል። ልጅ እንዳይፈጠር የወንድ የውሻዋ ሲገባ አስፈርም ሲገባ ልጅ እንዳይፈጠር ማበላሸት ሲሆን ስራው ማለት ነው። በዚህ ጊዜ ሰዎች ይህን ባለመረዳት ብዙ ጊዜ ወደ ዘመናዊ ሕክምና ይሄዱና ይሞክራሉ። ይህ ማለት ሲመረመሩ ኢንፌክሽን ነው፣ የቱቦ መዘጋት፣ ፊኛ ውሃ ዝሏል፣ ማህፀን ውሃ ዝሏል ተብሎ ህክምና ይጀመራል። ይሄ የተባለው ህክምና ወይም መድኃኒት ሲወስዱበት ለቋል ይባልና ወይም ተሽሏቸዋል ይባላል። ግን ከዛ በኋላ መውለድ አይችሉም። ይህን ሁሉ ከደክሙ በኋላ ብዙ ወጪ አውጥተው ብዙ ጊዜ ከተመላለሱ በኋላ የተለያየ ኬዝ ነገሯቸው ከታከሙ በኋላ ግን ልጅ መፈጠር አይችልም። ልጅ ሳይፈጠር ይቀርና ከዛ በኋላ ግራ በመጋባት ወደ እኛ መጥተው በቁርአን ፈውሱን አግኝተው ይሄዳሉ ማለት ነው። አንድ ወቅት የማስታውሰው አንዲት የአርባ አንድ ዓመት ትልቅ ሴት ናት። እኔ ጋር ለመታከመት ነበርና ልክ እንደገባች፣ እቺ ከሀያ አንድ አመት በፊት የወለድኳት ልጄ ናት። ከዛ በኋላ መውለድ አልቻልኩም። ብዙ ህክምና አድርጌያለሁ። እጢ ነው፣ ኢንፌክሽን ነው እባላለሁ። ማኅፀን ላይ የተለያየ ኬዝ እንዳለብኝ ይነግሩኝና እታከማለሁ። ድኗል እባላለሁ፣ ግን ለውጥ የለም። ማርገዝ አልቻልኩም ማለች ከዛ ሩቃ አዘዝኩላት እና ወደ ሩቃ ገባች። ልክ ወዲያው እንደገባች መጮህ ጀመረ። ማነስ ሲባል ባሏ ነኝ አለ። ከአንድ አመት በፊት ያገባኋት ልክ ያችልች ከተወለደች በኋላ ያገባት ገባት ነው ማለት አግብቻታለሁ። ልቀቅ ሲባል ምስቴነት እያለ በጣም አስቸገረ። ያው ከተወሰነ ቀናት በኋላ ለቋት ከዛ በኋላ አርግዛ በሰላም ወለደች ማለት ነው። እና ይሄ በሐሰድ የገባ ሲሕር ነበር። በሐሰድ የገባ ሲሕር ማኑ በሐሰድ የገባ ጅን የዚህን ጸባይ ያለው ማለትም፣ ልክ ዓይን ነው። ዓይን እና ሰው ነው። በሰዎች ላይ ከገባ የሚገባ በምንድ ነው? ለምሳሌ በልብስ ሊሆን ይችላል። የሚያምር ልብስ ለብ ስትወጪ ሊሆን ይችላል። ወንድም ላይ ነው እንደዚህ የሚፈጠረው። በዛ ጊዜ አንቺ ያለውዱ ከሆነ የወጣች በዚህ በዚክር በዒባዳ ራስሽን የማታነሽ ከሆነ ይሄ ነገር ይከሰታል። ሀሰድ ይገባል ማለት ነው፣ ወደ ሰውነትሽ ሀሰድ ይገባል ማለት ነው። እድል እናገኝ ማለት ነው። እና ሀሰድ በጣም ሰዎችን የሚጎዳ የጅን አይነት ነው። ስለዚህ በጣም ጥንቃቄ ያስፈልገዋል ኢንሻአላህ እና ሌላው በሲሕር የሚገባ አለ ግን ይሄ የሐሰድ ትንሽ የሚለየው በሐሰድ የተበላሽበት ወይም በሐሰድ የገባው ሲሕር ማነው ጅን ያ የገባበትን ልብስ ለምሳሌ በአይንክ ስለሆነ የገባበትን ልብስ ደግመሽ ለብሰች ስትወጪ በዛው በሽታው የመነሳት ባህሪ አለው። በምግብ ሊሆን ይችላል ያን ምግብ አሁን ደግመሽ ስትበይ የመነሳት ባህሪ ወይም ምልክት አለው። እና ይህን ምግብ ሲበሉ ብዙ ሰዎች ደግሞ ሲበሉት አይስማማቸውም። ለምሳሌ ወተት መጠጣት አልችልም፣ ወተት አልጠጣም የሆኑ ሰዎች አሉ። ቅቤ መብላት አልችልም፣ ስጋ ልበላም የሚሉ አሉ። ሲበሉ ይነሳባቸዋል። በቀላል መንገድ የማስጠቀቅ እየቻሉ ግን እድሜ ልካቸው ሳይበሉ ያረጃሉ ማለት ነው እና በሲሕር ሲሆን ደግሞ ያው ሲሕሩ እጣ ፈንታ ግልበታ ነው ወይም ለምሳሌ በስራ ሊሆን ይችላል። ስራው ስኬታማ የሆነ ሰው ላይ ያደርጋሉ፣ ብዙ ሀሲድ የሆኑ ሰዎች እና። የዚ አይነት ሲሕር ደግሞ ስራ መስራት እንዳይችሉ፣ ስራው ሁሉ ና ብቻቸውን መሆን እንዲችሉ፣ ብቻቸውን ብቻ መሆን እንዲፈልጉ፣ ሕቡል ዋሕዳ ይፈልጋሉ። ብቻቸውን መሆን በቃ፣ ምንም ሰው ጋር መቀላቀል ያስጠላቸዋል። ለምን ሰው ጋር ከተቀላቀሉ የተለያየ ነገር ይፈጠራል ብለው ስለሚፈሩ ሴራቸውን ስለሚገለጥባቸው ሊሆን ይችላል። በዚህ ሰው ጋር እንዲቀላቀሉ አያደርግም። ሲሩ አይነት ማለት ነው። እና ብቻውን ነው መሆን የሚፈልገው። ስራ ቦታም ሄዶ ስራውን በአግባቡ መስራት አይችልም። እንደውም በሰውነቱ ላይ የተሯሯጠ በጀርባ አየጥ ሄደብን ምንድን ሄደብኝ እያለ በጣም ይመሳሰልበታል። ሀታ ይተያየዋል። ልክ በአካል ልክ የመጣ ይመስለዋል። ልክ እንደ እባብ፣ እንደ ውሻ፣ እንደ አህያ እንደዚህ የሆነ የተመሰለ ይተያየዋል። ወይም ደግሞ በለጭታ ነገር ልክ እንደዚህ ቦግ አለብኝ ይላል። የዚህ አይነት የሲህር አይነት ብዙ ጊዜ ሰዎች ላይ አብዛኛው ሰው ላይ የሚፈጠረው ወይም የሚላከው የሲህር አይነት ነው። ሌላው ቤተሰቡ ጋር አለመስማማት። ቤተሰቡ ጋር አይስማማም፣ በማንኛውም ሀሳቡ አይስማማም። ሆዱም በጣም ያመዋል። ምግብ ፍላጎት ያጣል። ምግብ መብላት አይፈልግም። ሰውነቱን የመጫጫን ባህሪ ያለው፣ ስራ መስራት እንዳይችል በጣም ከፍተኛ የመጫጫን ስሜት አለው። ወደ ስራ ቦታ መሄድም ያስጠላዋል። ነገሮችን በጣም ይዘነጋል። እንቅልፍ ያጣል። በሆነ ባልሆነው መበሳጨት በትንሽ ነገር ሳይቀር ይበሳጫል። ያው ይሄ በዚክር በዒባዳ መታነጽ አለበት። እንደዚህ አይነት ሰው እንደዚህ አይነቱን ኬዝ በብዛት እያከምን እንገኛለን። ኢንሻአላህ። ከፍተኛ የፍርሃትና የጭንቀት ምልክት አለው። ፍርሃትና ጭንቀት ሀታ በጣም እየባሰበት ሲሄድ ደግሞ ብቻውን ማውራት ይፈልጋል። ብቻውን ማውራት፣ በተደጋጋሚ መፍራት፣ ሰዎች ጋር መቀላቀልም ይጠላል። ብቻውንም ሲሆን በጣም ይፈራል። ለእሱ ግን የሚመስለው ብቻውን ሲሆን ቀለል ያለ ይመስላል እና የዚህ አይነት የሲሕር አይነት በብዛት ነው የሚመጣው እንሻ አላህ طيب بارك الله فيكم. ሌላው አንድ ሂስትሪ ነገራችሁ ነው። አንድ ነሳራ ነበር የዛሬ ስንት ዓመት አምስት አምስት ስድስት ዓመት አካባቢ ተቅሪበን እኔ ጋር መጥቶ የታከመ ነው። ሰውየው ውጭ ሀገር እየሄደ የሚያስተምር ሰው ነበር፣ ምሁር ነበር እና? ብዙ ብር እያገኘ ነው የሚመጣው። በትንሹ አንድ ጊዜ ደርሶ ሲመጣ በጣም ብዙ ብር ነው አግኝቱ የሚመጣው። ከዛ አንድ ጓደኛ ነበረው ደግሞ ስራ የሌለው ያ ሰው ስራ የለው። አስቤዛውን በአጠቃላይ ወጪ ስከረጆቹ፣ ቤተሰቡ በሙሉ የሚመራለት በፋይናንሻሊ ጓደኛው ነበር። ይሄኛው ውጭ ሀገር ይሄድ የሚያስተምረው እና ከዛ ይታመማል። ይሄ ውጭ ሀገር የሚሄደው በአጋጣሚ ታመምና ወደ ጸበል ብለው ይዘውት ይሄዳሉ። ጸበል ብለው ይዘው ሄደው ቢለን የሚባል ጋዚ ደሴ አካባቢ ነው። ይዘውት ሄደው በአጋጣሚ ይጮሃል። ምንድነው ሲባል እንዲህ እንዲህ ወደኔ ያደረግበት ላያደረግበት እንዲህ እንዲህ ብሎ ተናገረ። የሆነ ምስጢር ነገር አወጣ። አልሙሂም መጨረሻ ላይ ወደኔ ያመጡት ምንድን ነው ስላቸው፣ እኔ ውጭ ሀገር ይሄድኩ ነው ማስተምረው፣ እንዲህ እንዲህ ሁሉ የሚያገኘውን ሁሉ ገንዘብ ነገረኝ። ከዛ በተለይ ሚስቲቱ በደንብ ያለውን ኬዝ አውቀው ነበርና ነገረች። ከዛ ልክ እኛ ጋር ሲቀራለት፣ ያው ጓደኛው እንዳደረገበት ተናገር አሁንም ወደኛው እንደምዳረረግበት ከተናገረ በኋላ የሚገርመው እንዴት ነው፣ እስኪ ፈተና ተፈትኜ ነው የሚሄደው አለ። ከዚህ ፈተናውን ሳልፍ ወደ ውጭ ያስተምራለሁ፣ ግን ካላለፍኩኝ አልሄድም። ግን ሁሉንም ፈተና አልፋለሁ፣ ሁሉ ጊዜ ስፈተን ወድቄ አላውቅም። እና አሁን ከቅርብ ጊዜ ወዲህ ግን ይሄ በሽታ ከመጣ ወዲህ ፈተናውን ማለፍ አልቻልኩም። ሀታ ላፕቶፕ ሁሉ አይሰራልኝም አለ። ላፕቶፑ አይሰራል። መልሱን እያወቅኩት ግን ሌላ መልስ ነው የመመልሰው አለ። እና እኔ ከታመንኩ ጀምሮ ደግሞ ይሄ ጓደኛዬ እኔ በብር ስሸፍንለት ስረዳው የነበረው ጓደኛዬ መሄድ ጀመር፣ ጀመራል ወደ ውጭ ሀገር ሄደ፣ ማስተማር ጀመራል። ከዛ እኔ እፈተናለሁ ለፈተና ቀርባለሁ ቀጥታ ስፈተን መልሱ እያወቅሁት፣ ግን ሌላ መልስ ነው ምንሰጠዋል እና እንደ እንደዚህ የሚወሰድ ነበረ። ቁርአን ቀርቼ ሰጠሁት እና ልክ አሁን ከዚህ በኋላ ይህ መላይ ከጀመርክ በኋላ እየተፈተንክ ያለ ይህ ችግር ከገጠመ ዝም ደውልልኝ ያልት ማለት እዛው ላይ ልቀራለሁ ትፈልጊ ማለት ነው። ከዛ መራይቱ ከጀመረ በኋላ ሂዶ ሲፈተን ማለፍ ጀመረ። አልፎ ወደው እየሄደ ያው ስራውን በአግባቡ መስራት ጀመረ ማለት ነው ነው እና በጣም ተሽሎት በጣም ተደስቶ መቶ አመስግኖኛል። አልሐምዱሊላ። ሌላው አንድ ታሪክ እንጨምርላችሁ ለእናንተ በጣም ግንዛቤ ፈጥራችሁ አለኝ ማስቡ። ከአርሲ አካባቢ ይመስለኛል አንድ ልጅ ይደውልልኛል። ሁሉ ጊዜ ሰገራይ አፈር ነው በጣም ከፍተኛ ፍርሃትና ጭንቀት ይሰማኛል። ወዴት ልሂድ? በቃ መሞትን ሁሉ መርጣለሁ። በቃ ራሴ ለማጥፋት ብዙ ይጠራለሁ። ሰው እየደረሰ ቤተ ችግር ላይ ነው እንጂ ወዴት ልሂድ? በጣም እየተጨናነኩ ነው እና በምን ምክንያቱም እንደዚ ሲሆን ምናምን ስለው አይ የሆኑ ሰዎች አሉ። ቤት ነበር ከቤተሰቦች የወረስኩት፣ እሱን ለመቀማት ብለው መሰለኝ እንደ ሲህር ሳይደርግብኝ አይቀርም በምናወቅ ስለው፣ በቃ አንድ ወቅት ምሳ ጋብዘው ያን ከበላሁ በኋላ ነው እንደዚህ ሆንኩት። ሆዴን በጣም ከፍተኛ ሕመም ይሰማኛል። ሲፈልግ በአንድ ቦታ በአንድ ቦታ ላይ የመድረቅ ባህሪ ድንጋ በቃ ውስጥ ላይ ድንጋ ያለ ሁሉ ይመስለኛል፣ ሲፈልግ ደግሞ ያ ነገር ያ ያበጠ ነገር ያ የደረቀ ነገር ይጠፋና። የመንቀሳቀስ የመራራት ልክ እባብ ውስጥ እባብ ከሁዴ ያለ ነው የሚመስልኛል እና ሰገራዊ ምን ጊዜም ምስል አፈር ነው እኔ የሚበላው እንጀራ ነው የሚወጣው አፈር ነው እንደ ማንኛውም እሱ በቃ ማንኛውም ምግብ ነው የምመገበው አለ ግን አፈር ነው የሚወጣው አፈሩ ደግሞ ጭቃ ሆኖ አይደለ የሚወጣው እኮ ደረቅ ነው አፈር ነው የሚወጣው እና በጣም ያሳዝ